ስንቄ ባንክ የስፖርት ዘገባችን የክብር አጋር ነው። ከልብ እናመሰግናለን። እንዴት አምሽታችኋል? ክብራት ተመልካቾቻችን ለኢቲቪ 57 ወደያዝናቸው ስፖርታዊ ጉዳዮች እናልፋለን። እሱ ባለው ተሾመነኝ አብራችሁን ቆዩ። በኢትዮጵያ ዋንጫ ኢትዮጵያ ቡና፣ ባህር ዳር ከተማ፣ ሲዳማ ቡናና ነገሌ አርሲ ሶስተኛውን ዙር ተቀላቀሉ። በአዲስ አበባ ስቴዲየም በተደረገ ጨዋታ አዳማ ከተማን የገጠመው ኢትዮጵያ ቡና ሁለት ለአንድ በማሸነፍ ሶስተኛው ዙር የተቀላቀለበትን ውጤት አስመዝግቧል። የቡና ማዎቹን አሸናፊ ያደረጉ ግቦችን አቡበከር አዳሙ ሁለቱንም ሲያስቆጥር የአዳማን ከተማን ብቸኛ ግብ አህመድ ሁሴን ከመረብ አሳርፏል። ባህርዳር ከተማ ሸገረ ከተማን ሁለት ለምንም ሲያሸንፍ፣ ነገሌ አርሲ በመለያ ምት ስምንት ለሰባት አዲያ ውሳናን በማሸነፍ ሶስተኛውን ዙር ተቀላቅሏል። ሐዋሳ ላይ በተደረጉ ጨውታዎች መቻል ብድረገነት ሽረን ሶስት ለምንም አሸንፏል። ሲዳማ ቡና ኢትዮጵያ ንግድ ባንክን በመለያ ምት አራት ለሁለት ሲረታ ድሬዳዋ ከተማ ደግሞ ሐዋሳ ከተማን አንድ ለምንም በማሸነፍ ወደ ቀጣዩ ዙር አልፏል። በሌላ ጨዋታ ንብ ከየካ ክፍለ ከተማ ያደረጉት ጨዋታ 0 ለ 0 መጠናቀቁ መጠናቀቁን ተከትሎ በተሰጠ መለያ ምት ንብ አራት ለሁለት በማሸነፍ ወደ ሶስተኛው ዙር ተቀላቅሏል። ቢሾፍቱ ከተማ ደሴ ከተማን ወንድማ ማገኛ አለማየሁ ባስቆጠራት ብቸኛ ግብ በማሸነፍ ወደ ሶስተኛው ዙር የተሸጋገረ ሌላኛው ክለብ ሆኗል። በሴቶች ፕሪሚየር ሊግ ስድስተኛ ሳምንት መቻልና አዳማ ከተማ ተጋጣሚዎቻቸውን አሸነፉ። በአበበ ቢቂላ በተደረጉ ሁለት የስድስተኛ ሳምንት ጨዋታዎች ከይርጋ ጨፌ ተጫውቶ መቻል በሰናይት ሸጎ ብቸኛ ግብ አንድ ለምንም አሸንፏል። ግቡን ከመረብ ያሳረፈችው ሰናይት ሸጎ የጨዋታው ኮከብ ተብላለች። በሊጉ ተከታታይ ጨዋታ ያሸነፈው መቻል ነጥቡን ወደ 13 ከፍ አድርጓል። በሌላ ጨዋታ አዳማ ከተማ ከቦሌ ክፍለ ከተማ ያደረጉት ጨዋታ በአዳማ ከተማ ሁለት ለአንድ አሸናፊነት ተጠናቋል። ቱሪስት ቱንጋ እና የጨዋታው ኮከብ ነጻነት መና አዳማን አሸናፊ ያደረጉ ሁለት ግቦችን ሲያስቆጥሩ ቦሌ ክፍለ ከተማን ከሽንፈት ያልታደገችዋን ብቸኛ ግብ ምረት አየለ ከመረብ አሳርፋለች። ለአዳማ ከአምስት ሳምንታት ነጥብ መጣል በኋላ ወደ አሸናፊነት የተመለሰበት ሳምንት ሲሆን፣ ቦሌ ክፍለ ከተማ ተከታታይ ሽንፈቱ ሆኖ ተመስግቧል። በስድስተኛ ሳምንት ሌሎች መርሃ ግብሮች ነገና እሁድ ቀጥሎ ይደረጋሉ። ከኅዳር 9 እስከ 15 በኬንያ ሞምባሳ በሚካሄደው የ2025 የአፍሪካ ብስክሌት ሻምፒዮናት ተሳታፊ የሚሆነው የኢትዮጵያ ብስክሌት ብሔራዊ ቡድን ለውድድሩ በቂ ዝግጅት ማድረጉ ተገለጸ። የኢትዮጵያ ብስክሌት ፌዴሬሽን ብሔራዊ ቡድኑ ሲያደርግ የነበረው ዝግጅትን አስመልክቶ በፌዴሬሽኑ አመራሮች በኩል መግለጫ ሰጥቷል። ኢትዮጵያ በሶስት የውድድር አይነቶች የምትሳተፍ ሲሆን አምስት ሜዳሊያዎችን ለማግኘት መታቀዱንም የፌዴሬሽኑ ፕሬዚዳንት አቶ ወንድሙ ኃይሌ ገልጸዋል። ኢትዮጵያ የምትወዳደሩባቸው የውድድር አይነቶች በሁለቱም ጾታ የግል ሰዓት ሩጫ እንደዚሁም የጎዳና ውድድር ወይም ሩጫ እና የጥምር የወንድና የሴት ጥምር ውድድር ወይም ሚክስድ ርሌ የሚባል በሶስት የውድድር አይነቶች ላይ ኢትዮጵያ ትሳተፋለች። ስለዚህ በዚህ ውድድር ላይ አቅደን እየሄድን ያለ ነው። ኢትዮጵያ አንድ ወርቅ፣ ሁለት በር፣ ሁለት ነሐስ በድምሩ አምስት ሜዳሊያዎችን ይዘን እንመጣለን ብለን አቅደን በዝልቅ እየሰራን ነው የሚገኘው። የብስክሌት ስፖርት ባለፉት ዓመታት ጥሩ ውጤት በማስመዝገብና ከአፍሪካ ብሎም ከዓለም ሀገራት ጠንካራ ተፎካካሪ በመሆን የኢትዮጵያን ስም ከፍ አድርጓል፣ እያስጠራም ይገኛል ተብሏል። ባለፉት ዓመታት ኢትዮጵያ በተሳተፉባቸው የአፍሪካ ጨዋታዎች ላይ ያለ ሜዳሊያ አልተመለሰችም። አምናም ተመሳሳይ ኬንያ ላይ ነው የነበረው። በነበረው ውድድር ሶስት ሜዳሊያዎችን አምጥተናል። ከዛ በፊት ጋና አስተናጋጅ በነበረችው ውድድር ላይ እንደዚህ ሶስት ሜዳሊያ፣ አንድ ወርቅ፣ አንድ ብርና አንድ ናስ ያመጣንበት ነው። ዘንድሮም ብዙ የምንጠብቅና ኋላ የምንገልጸው ይሆናል በዝርዝር ወደ ምንመለከተው ጉዳያችን ስናልፍ በኢትዮጵያ አስተናጋጅነት ለሚካሄደው የሴካፋ ከ17 ዓመት በታች አፍሪካ ዋንጫ ማጣሪያ ተሳታፊ ሀገራት አዲስ አበባ ገብተዋል። ኢትዮጵያም የ17 ዓመት በታች ቡድኗ የጉዞ 229 ፕሮጀክት አካል አድርጋ በመገንባት በውድድሩ ሻምፒዮን ለመሆን ስትዘጋጅ ቆይታለች። ዮሴፍ ሹሙዬ ተጨማሪውን ይዟል። ኢትዮጵያ በምታስተናግደው የሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ 10 የምስራቅ አፍሪካ ሀገራት ይካፈላሉ። በሁለት ምድብ ተከፍሎ በሚደረገው ውድድር አዘጋጀው ኢትዮጵያ፣ ሶማሊያ፣ ኬንያ፣ ደቡብ ሱዳንና ሩዋንዳ በምድብ አንድ ዩጋንዳ፣ ታንዛኒያ፣ ጅቡቲ፣ ሱዳንና ብሩንዲ ደግሞ በምድብ ሁለት ተደልድለዋል። ቀድሞ ኢትዮጵያ የደረሱት ቡድኖችም የማራ ምርመራቸውን እያከናወኑ ይገኛሉ። ምርመራቸውን ካጠናቀቁ በኋላም ውድድሩ አዲስ አበባና ድሬዷ ላይ የሚደረግ በመሆኑ ዩጋንዳ፣ ታንዛኒያ፣ ሱዳን፣ ብሩንዲና ጅቡቲ የምድብ ጨዋታዎቻቸውን ለማድረግ ወደ ድሬዷ ይጓዛሉ። በምድብ አንድ የተመደቡት ሀገራት ደግሞ በአዲስ አበባ የአበበ ቢቂላ ስታዲየም የምድብ ጨዋታቸውን ያደርጋሉ። የምስራቅ አፍሪካ የነገ ከዋክብት በሚፎካከሩበት መድረክ ኢትዮጵያ ደምቃን ለመታየት ቀደም ብላ ቡድኗን ወደ ዝግጅት አስገብታለች። ከ17 ዓመት በታች ብሔራዊ ቡድን ግንባታውንም የጉዞ ለ229 ፕሮጀክት አካል በማድረግ በአዲስ አበባና ሲዳማ ክልል በተደረጉ ውድድሮች ታዳጊዎችን በመመልመል ወደ ዝግጅት ተገብቷል። ቡድኑንም በታዳጊዎች ስልጠና ሰፊ ልምድ ያላቸው አሜሪካ ቤንጃሚን ዚመር እያሰለጠኑት ይገኛሉ። የአሜሪካ ብሔራዊ ቡድን ምክትል አሰልጣኝ የነበሩት ቤንጃሚን ዚመር በአካዳሚ አሰልጣኝነታቸውም የቀድሞ የቼልሲ አጥቂ ክርስቲያን ፖሊሲችን ጨምሮ በርካታ ከዋክብትን አሰልጥነው ለስኬት አብቅተዋል። አሰልጣኙ ለጉዞ 229 ፕሮጀክት የታዳጊዎች ምልመላ ከተከናወነና የተመረጡ ታዳጊዎች ወደ ስልጠና ከገቡ በኋላ በሰጡት ጋዜጣዊ መግለጫም ኢትዮጵያ እኔ እንዳሰለጠንኳቸው እንደነ ክርስቲያን ፖሊሲች አይነት ታዳጊዎች አሏት ሲሉም ተናግረዋል። እድሉን ቢያገኙ በአውሮፓ ሊጎች መጫወት የሚችሉ ታዳጊዎችን ተመልክቻለሁ ማለታቸውም የሚታወስ ነው። አስደናቂ ክህሎት አላቸው ያላቸውን ታዳጊዎች ይዘው በሴካፋ ውድድር የሚያስመለክቱት እንቅስቃሴና የሚያስመዘግቡት ውጤትም ተጠባቂ ሆኗል። የኢትዮጵያ እግር ኳስ ፌዴሬሽንም በዚህ ውድድር ሻምፒዮን የመሆን እቅድን አስቀምጦ እየሰራ እንደሚገኝ ገልጿል። በቤንጃሚን ዝመር የሚመራው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንም ውድድሩን በአሸናፊነት ለማጠናቀቅ ጠንካራ ዝግጅቱን በማከ ነውን ላይ ይገኛል። በታዳጊዎች ልማት ላይ አስደናቂ ስራን የምትሰራው ዩጋንዳም በውድድሩ ትጠበቃለች። ዩጋንዳ በአሁኑ ሰዓት በፊፋ የ17 ዓመታች ዓለም ዋንጫ እየተካፈለች ሲሆን በውድሩም ፈረንሳይን በማሸነፍ ጭምር ከምድቧ ማለፍ ችላለች። በሌላ በኩል ደግሞ በሴካፋ ዞን የአፍሪካ ዋንጫ ማጣሪያ የሚካፈለውን ሌላኛውን ከ17 ዓመታች ብሔራዊ ቡድኗን ወደ አዲስ አበባ ልካለች። ሀገሪቱ የ2004ቱ የ17 ዓመታች የሴካፋ ዞን የአፍሪካ ዋንጫ ማጣሪያ አሸናፊ እንደነበረችም አይዘነጋም። በዚህ ውድድር ከዩጋንዳ ጋር የፍጻሜ ተፋላሚ የነበረችው ታንዛኒያም ጠንካራ ተፎካካሪ እንደምትሆን ይጠበቃል። በ2026 የዓለም ዋንጫ ተሳታፊ ለመሆን ካሜሩን ከዲሞክራቲክ ኮንጎ ምሽቱን የሚያደርጉት ጨዋታ ይጠበቃል። ከዚህ ቀድሞ በአፍሪካ ዞን የዓለም ዋንጫ ማጣሪያ ዘጠኝ ብሔራዊ ቡድኖች በቀጥታ ማለፋቸው አይዘነጋም። በምድብ የማጣሪያ ጨዋታዎች ሂደት በተሻለ ነጥብ ሁለተኛ ደረጃ ይዘው ያጠናቀቁት አራቱ ቡድኖች በቀጥታ ለዓለም ዋንጫው እንደሚያልፉ ይታወቃል። በአሁኑ ሰዓት የዚህ ማጣሪያ አካል ከሆኑ ጨዋታዎች አንዱ በሞሮኮ የተከናወነ ሲሆን እዚሁ ስቱዲዮ እስከገባንበት ሰዓት ድረስ ናይጄሪያ ከጋቦን ያደረጉ ባሉት ጨዋታ ምንም ግብ አልተቆጠረም። በሌላ ጨዋታ ምሽት አራት ሰዓት ላይ ካሜሩን ከዲሞክራቲክ ኮንጎ ይጫወታሉ። ደቡብ አፍሪካ ኦሎምፒክን የማስተናገድ እቅድ እንዳላት ተናገረች። ዛሬ ከቀትር በኋላ ይፋ እንደሆነው መረጃ ደቡብ አፍሪካ የምድራችንን ትልቁን የስፖርት መድረክ ከ ከአስራአንድ አመታት በኋላ በ ሀያ ሰላሳ ስድስት ነው ለማስተናገድ ያቀደችው የደቡብ አፍሪካ የኦሎምፒክና ና ፓራኦሎምፒክ ጨዋታዎችን የማስተናገድ ውጥን የሚሳካ ከሆነ በአፍሪካ ምድር ለመጀመሪያ ጊዜ ይሆናል ደቡብ አፍሪካ የ ሀያ ሰላሳ ስድስቱን አሊያም የ ሀያ አርባውን ኦሎምፒክ ወደ አፍሪካ ምድር ለማምጣት መንገድ ጀምራለች ያሉት የፕሬዚዳንት ጽህፈት ቤት ኃላፊው ኩምቡዲዞ ሻቪና ናቸው በዚህ ዙሪያ ከአለም አቀፍ ኦሎምፒክ ኮሚቴ ጋር ንግግር መጀመራቸውን በማንሳትም በየትኛውም ሰዓት እድሉን ካገኙ በብቃት ለመወጣት ዝግጁ መሆናቸውን ጠቁመዋል ተመልካቾች ለኢቲቪ 57 የያዝናቸው ስፖርታዊ መረጃዎች ይህን ይመስሉ ነበር። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን።